በአንጎላ አዘጋጅነት በተካሄደው የአፍሪካ አሜሪካ የቢዝነስ ጉባኤ ኢትዮጵያ የኢኮኖሚ ዲፕሎማሲዋን የሚያጠናክር ውጤታማ ተሳትፎ ማድረጓን የውጭ ጉዳይ ሚኒስቴር ገለጸ። አስራ ሰባተኛው የአፍሪካ አሜሪካ የቢዝነስ ጉባኤ ተጠናቋል። ጉባኤው ኢትዮጵያ ከሀገር በቀል የኢኮኖሚ ማሻሻያዎች ጋር የተሰናሰነውን የቢዝነስ ዲፕሎማሲዋን ያጠናከረችበት መሆኑን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር ዘሪሁን አበበ ገልጸዋል። በጉባኤው የፌዴሪ ፕሬዝዳንት ታያዝ ቅስላሴ ውጤታማ የሁለትዮሽ ውይይቶችን ማድረጋቸውን ተናግረዋል። የኢትዮጵያ ልኡክ በዚህ ጉባኤ ላይ መሳታ ያሸነፉ ከሀገር በቀል የኢኮኖሚ ማሻሻያ ጋር በማሰናሰን ኢትዮጵያ ለቢዝነስ ዲፕሎማሲ የሰጠችውን ትኩረት የሚያሳይ መሆኑን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የግንባታው ዘርፍ ኢንዱስትሪ ከኢትዮጵያ አጠቃላይ ምርት 20 በመቶውን ይሸፍናል ሲሉ የከተማና መሰረተ ልማት ሚኒስቴር ጫልቱሳኒ ገለጹ። ሶስተኛው ዓለም አቀፍ የቢግ ፋይፍ ኮንስትራክት ኢትዮጵያ የኮንስትራክሽን ኢንዱስትሪ አውደ ርዕይ በሚል አዳራሽ ተከፍቷል። በመድረኩ ላይ ንግግር ያደረጉት የከተማና መሰረተ ልማት ሚኒስቴር ጫልቱሳኒ የግንባታው ዘርፍ ኢንዱስትሪ ከኢትዮጵያ አጠቃላይ ምርት 20 በመቶው እንደሚሸፍን አንስተው 10 በመቶ ደግሞ የስራ ዕድል ተፈጥሮበታል ነው ያሉት። የከተማና መሰረተ ልማት ሚኒስቴር የዘርፉን አፈጻጸም ለማሻሻልና የነበሩ ፈተናዎችን ለማስተካከል እየሰራ መሆኑን በመድረኩ ተመላክቷል። በዚህም የዘርፉ ባለድርሻ አካላት ሚናቸው ከፍ ያለ መሆኑ የተነሳ ሲሆን በመንግስት በኩል ደግሞ የአሰራር ሕጎችን የማሻሻል ስራ እየተከናወነ ይገኛል ነው የተባለው። ከዚህ አመት ጀምሮ ስኬታማ የሆኑ ተቋራጮችና አማካሪ ድርጅቶች ምዘና በማዘጋጀት ውጤቱ ለሕዝብ ይፋ ይደረጋል የተባለ ሲሆን ለጥሩ ፈጻሚዎች የተለያዩ ማበረታቻዎች ይኖራሉም ነው ያሉት ሚኒስትሯ። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ፈጠራን ባህል በማድረግ የሕክምና ዘርፉን መደገፍ ይገባል ሲሉ የጤና ሚኒስቴር ዴታ ወይዘሮ ፍሬህይወት አበበ ገልጸዋል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ዛሬ ሁለተኛ ቀኑን ይዟል። በጉባኤው ላይ ፈጠራ ሁሌም ጥራትን ለማምጣት ይረዳል ያሉት ሚኒስቴር ዴታዋ ፈጠራ የታከለበት ስራ የጤና ዘርፉን ተደራሽ ለማድረግ እንደሚያስችል አመላክተዋል። የጤናው ዘርፍ የቁጥጥር ስራዎችን በማሳደግ ከ18 በላይ የጤና የጥራት መለኪያዎችን መውጣታቸውን ጠቁሞ፣ በተጨማሪ ጥራትን ለማሳደግ የጤና ግብዓት አቅርቦትን የሚያሻሽሉ አዋጆችን ለመከለስ ጥረት መደረጉንም ነው የገለጹት ባለፉት ዓመታት በተሰሩ ስራዎች የጤና መድን ከ63 ሚሊዮን በላይ ለሆኑ ዜጎች ተደራሽ ማድረግ ተችሏል፣ ብለዋል ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።